እንዴት እናት ምጥላይ ሆና እኛ ደሞዝ ይጨመር ብለን ከስራ እንወጣለን፣ ሚፈስ ደም ጥለን እንዴት ነው የምንሄደው? ተባብላችሁ አንዳችሁ ሌሎቻችሁ ላይ ምን ያህል ተጽዕኖ እንዳሳደራችሁ ጭምር በዝርዝር እናውቃለን። ይሄ ቀላል ነገር አይደለም፣ ትልቅ ትርጉም ይሰጠዋል። ገንዘብ የሚመዝነው ጉዳይ ስላልሆነ ማለት ነው። ገንዘብም የትኛውም ዛሬ እያንዳንዳችሁ መቶ ሺህ አግኝታችኋል ቢባል የሚመዝነው ጉዳይ አይመስለኝም። ይሄ ውስጣዊ ነው፣ ህሊና ነው፣ ሰብአዊነት ነው። እነኝህን የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ ጤና ሚኒስቴር ሙሉ እንደ ሀገር ስታንዳርዱን ለማስጠበቅ ጥናት እያደረገ ነው። ሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜ ቢሆን ገንዘብ የእናንተ ሙያ መዝ ነው የማላችሁለትን ህዝብ፣ እውነቱን ለመናገር ከውስጥም ከውጪም የእናንተን ጥያቄዎችና ቅሬታዎች መነሻ በማድረግ ከፍተኛ ጫና ሲደረግባችሁ ሙያዊ የትክሳችሁን ጠብቃችሁ ቃል የገባችሁለትን ታሳቢ አድርጋችሁ አገልግሎታችሁን ሳታቋርጡ ስታገለግሉ ለነበራችሁ ሁሉ በአዲስ አበባ ከተማ ነዋሪ ስም በከተማው ማስተዳደር በራሴም ስም ያለኝን አክብሮት መግለጽ እፈልጋለሁ። ጥያቄ ሁሌ ይኖራል። ዛሬ ያነሳችሁ ጥያቄዎች ቢመለሱ ዛሬውኑ እዚህ መድረክ እንኳን ብንመልስ የሚቀጥሉ ጥያቄዎች ይኖራሉ። ባህሪ ነው። አንድ ጥያቄ ከተመለሰ በኋላ እንደ ሁኔታው እንደ ወቅቱ ተጨባጭ ሁኔታ ሌላ ጥያቄ አይወለድም፣ አይመጣም ማለት አይደለም። ፍላጎቶችም እየተጨመሩ እየተለወጡ ይሄዳሉ። ያንን ግን እንዴት ነው የምናራምደው፣ እንዴት ነው የምንጠይቀው፣ እንዴት ነው የምናስፈጽመው፣ እንዴት ነው የምንመልሰው የሚለው ሁልጊዜ ወሳኝ ያደርገዋል። ያደጉት የሰለጠኑት ሀገራት የሚበልጡን አንዱ በዚህ ነው። ማንኛውም ጥያቄ የት መቼ፣ እንዴት የሚለው ላይ ክላሪቲ አላቸው። ሰለጠኑ፣ አደጉ የምንላቸው ቤንችማርክ የምናደርጋቸው አንዱ በዚህ ነው። መቼ፣ እንዴት፣ ጊዜን፣ ሁኔታን፣ አጠቃላይ ተጨባጭ የሆነውን መሬት ላይ ያለውን ሁኔታ ያገናዝባሉ። በዛ ውስጥ ማንሳት ያለባቸውን ጥያቄዎች ቦልድሊ ያነሳሉ፣ ተግባቦት ይፈጥራሉ። በተረጋጋ ህግና ስርዓት በሚፈቅደው መንገድ፣ ከሁሉ በላይ ደግሞ ሙያዊ ኢቲክስ በሚፈቅደው አግባብ ጥያቄ ማንሳት ተገቢ ነው። እናንተ ዛሬ ያነሳችሁ ጥያቄ ከዚህ በፊትም አንስታችሁታል። ከዚህ በፊት በነበረው መድረክ ላይ አንስታችሁታል። እንዴት መመለስ አለበት የሚለውም ላይ ተግባቦቶች እንደነበሩ ማስታወስ ተገቢ ነው። ያ ስቲል እየተሰራበት እንደሆነ የስራውም አካል ሆናችሁ በተለያዩ ግብረ ኃይል ውስጥ የምትሳተፉ እንዳላችሁ ታሳቢ ያደርጋለሁ። ጥያቄዎች የቀረቡበት ዲሲፕሊን አሁንም በዚህ መድረክም ይበል የሚያሰኝ ነው። ሰሞኑንም ስታደርጉት የነበራችሁት እንደዚሁ ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ፣ ትልቅ ኢቲክስ የሚጠይቅ ሙያ ነው። ይሄ የገንዘብ አይመስለኝም። ኢንተርናል ነው፣ ከውስጥ ማንነታችን የሚያዘን ሰዋዊ ብላችሁ ያነሳችሁት ነው።